አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ፣ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። እጅግ ወሳኝ ወሳኝ መደመጥ ያለባቸውን ትኩስ ሰበር መረጃዎችን በተከታታይ ወደ እናንተ እናደርሳለን። ከዚህም ጋር ተያይዞ በመጀመሪያው መረጃችን ከሰራተኞች ደሞዝ ጋር ተያይዞ አመሻሹን እጅግ በጣም አስደንጋጭ የሆነ የዋጋ ተመን መውጣቱ ሰምተናል። በዚህም አንድ የቤት ሰራተኛ እጅግ በአነስተኛ ዋጋ ሊከፈለው የሚገባውን አዲስ ሕግ ስለመውጣቱ አውቀናል። ሙሉ ዝርዝሩን እናደርሳችኋለን። በተጨማሪም ደግሞ ከገንዘብ ጋር በተያያዘ አመሻሹን እጅግ በጣም አነጋጋሪ የሆነ መረጃ ወጥቷል። ይህም ገንዘብ በአዲስ ሊተካ ስለመሆኑ ተሰምቷል። ገንዘብ ብቻ ሳይሆንም ፓስፖርት ሙሉ በሙሉ አዲስ እንዲሆን ነው የተወሰነው። ይህንን ውሳኔ ተግባራዊ ለማድረግ ምን ምን ቅደመ ሁኔታዎች አሉት እንዲሁም ምንስ ያስፈልጋል በሚሉት ጉዳይ ሰፋ ያሉ ማብራሪያዎች ወጥተዋል። በተጨማሪም ከኢትዮጵያ አየር መንገድ በኩል አዲስ መግለጫም ስለ መውጣቱ ሰምተናል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ መግቢያ ላይ እንደገለጽኩላቸው የሠራተኛ ደሞዝን በተመለከተ እጅግ በዝቅተኛ የዋጋ ተመን መቀመጡ አነጋጋሪ የመሆኑ ተሰምቷል። በዚህም እጅግ በርካታ ሠራተኞች እየተማረሩና ያላቸውን ገንዘብ ንብረት፣ ከብቶቻቸውንም እስከ መሸጥ ያደረሰው መረጃ ምን ይሆን ሲል አመሻሹን ከመሰረት ሚዲያ በኩል ዝርዝሩን አግኝተናል። በኦሮሚያ ክልል ምስራቅ ሸዋ ዞን ሎሚ ወረዳ ባሉ ትናንሽ ከተሞች ያሉ ነዋሪዎች ከቅርብ ጊዜ ወዲህ በአካባቢው የመንግስት ኃላፊዎች እየተፈጸሙ ያሉ ድርጊቶች የተስፋ መቁረጥ ድርጊት ውስጥ እያስገባቸው እንደሆነ ተናግረዋል። እንደ ቆቃ ሞጆና አጀሪ ባሉ ከተሞች እነዚህ ነዋሪዎች ለመሰረት ሚዲያ በላኮት አቤቱታ ደጃፋችሁን በኮሪደር ልማት ልክ አልሰራችሁም በማለት ማሰርና ማንገላታት በመብዛቱ ነዋሪዎቹ ተገደው ያላቸውን ወርቅና ከብትን እየሸጡ እንደሆነ የታወቀ መሆኑን ነጋዴው ደግሞ በተስፋ መቁረጥ ውስጥ ነውም ተብሏል። ከዚህም በተጨማሪ የገቢዎች ሰራተኞች እያስፈራሩ በወር ከአምስት ሺ ብር በላይ ከእያንዳንዱ ነጋዴና ብር አለው ብለው ያሰቡት ነዋሪዎችን ይቀበላሉ የሚሉ ነዋሪዎቹ፣ በተለይ ባለ ሬስቶራንትና ስጋ ቤቶች ላይ አተኩረዋልም ተብሏል። ከስፍራው የደረሰን መረጃ እንደሚጠቁመው ባለስጋ ቤቶችና ሬስቶራንቶች ላስተናጋጅ ዝቅተኛ ደሞዝ ከ4000 እስከ 5000 ብር መሆን አለበት የሚል ህግ አውጥተዋልም ብለዋል። በዚህ ሰበብ የሰራተኛ ገቢ ግብርና የጡረታ መዋጮ በዚሁ ክፈሉ የሚሉ ግዳጅ ወጥቶብን ይገኛል። የሚገርመው ደግሞ ክፈሉ የተባልነው ከሐምሌ 2016 ጀምሮ ያለውን ነው ያሉት የከተማ ነዋሪዎቹና በንግድ ስራ ላይ የተሰማሩ ግለሰቦች ናቸው። ከዚህም በተጨማሪ የተጨማሪ እሴት ታክስ በየወሩ መንግስት ባወጣው ተመን እንጂ በሽያጭ አይታሰብም ተብሎ በግዴታ ግብር እየጣለ መሆኑ ታውቋል። አንዳንድ ሬስቶራንቶችን ደግሞ ደረሰኝ አልቆረጣችሁም እያሉ እስከ 100 ሺህ ብር እየቀጡ እንደሚገኙም ታውቋል። በዚህ ዙሪያ መሰረት ሚዲያ ያነጋግራቸውና ስሜ አይጠቀስ ያሉ የከተማ መካከለኛ አመራር የከተማው ነጋዴ ለበርካታ ዓመታት ግብር ሳይከፍል ቆይቶ አሁን ክፈሉ ሲባል የመጣ ጫጫታ ነውም ብለዋል። ይሁንና ከኮሪደር ጋር ተያይዞ ነዋሪዎች ላይ የደረሱ መጨቆኖችን አይቻለው። የኔ ቤተሰቦች አጥር አድሱ ተብለው 80 ሺህ ብር ከፍለው እንደታሰሩ ምስክር ነኝ፣ ግን በሀገር የመጣ ነው ብለን ምላሽ ሰጥተናል ማለታቸውን ከመሰረት ሚዲያ በኩል አመሻሹን የወጣው ሪፖርት አስነብቦናል። ሌላውና አነጋጋሪው መረጃ ገንዘብን በተመለከተ በአዲስ ገንዘብ ሊተካ ስለመሆኑና ፓስፖርትም አንድ አይነት ፓስፖርት ሊሆን ስለመታቀዱ አመሻሹን የወጣው ሪፖርት አስነብበዋል። የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ የአፍሪካን አህጉር በአንድ ሥርዓት አንድ ለማድረግ እቅድ እንዳላቸው ገልጸዋል። ሁሉም የአፍሪካ ሀገራት አንድ ሆነው የሚሰባሰቡባት ዩናይትድ ስቴትስ ኦፍ አፍሪካን መፍጠር እንደሚፈልጉም ተናግረዋል በዕቅዳቸውም አንድ የመንግሥት ሥርዓት አንድ ወጥ የመገበያያ ገንዘብና አንድ የአፍሪካ ፓስፖርት እንዲኖር ዕቅድ እንዳላቸውና ወደ ተግባርም እንደሚለውጡት ተናግረዋል ይህ ከሆነ ልክ እንደ ዩናይትድ ስቴትስ ኦፍ አሜሪካ ሁሉም አፍሪካውያን ዜጎች በአፍሪካ ውስጥ ያለ ቪዛ በነጻነት መጓዝ ይችላሉም ብለዋል። የአፍሪካ ሀብት ለሁሉም ሀገራት በኩልነት መካፈል ስላለበት ማንም የሚቀር የለም ማለታቸው የተገለጸ ሲሆን፣ ይሁን እንጂ ሁሉም የአፍሪካ መሪዎች በዚህ ሀሳብ ይስማማሉ ማለት አይደለም። ምናልባትም እንግዲህ ይህንን ሀሳብ አገራችን ኢትዮጵያ ትስማማ አትስማማ እንግዲህ ቀጣይ የምናየው ይሆናል። በሌላ በኩል የኤሌክትሪክ መሰረተ ልማት ስርቆት ወንጀልን ለመቀነስ በትኩረት እየተሰራ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። በአገልግሎቱ የኤሌክትሪክ መሰረተ ልማት ሥራ አስፈጻሚ እንደ ተናገሩት ባለፉት ጊዜያት ከጸጥታ አካላት ጋር በተከናወኑ ሥራ የመሠረተ ልማት ስርቆት ወንጀልን መቀነስ ተችሏል። ይሁን እንጂ በሀገር አቀፍ ደረጃ ያለውን የኤሌክትሪክ መሰረተ ልማት በባለሙያዎችና በጸጥታ አካላት ብቻ ማስጠበቅ እንደማይቻል ነው የገለጹት። ስለሆነም ለግል ጥቅም ሲባል የሚፈጸም የመሠረተ ልማት ዝርፊያን ለመከላከል ማኅበረሰቡ የበኩሉን ኃላፊነት እንዲወጣም ጠይቀዋል። ከማህበረሰቡ ጋር ተቀራርቦ መስራት የመሰረተ ልማት ስርቆትን ለመቀነስ በቅንጅት እየተሰራ መሆኑንም አመላክቷል። በስርቆት ወንጀል የተጠረጠሩ ግለሰቦች ተገቢውን ቅጣት እንደሚያገኙ ከሚመለከተው አካል ጋር በትብብር እየተሰራ እንደሚገኝም ገልጸዋል። በሌላ በኩል በኦሮሚያና በሶማሌ ክልል መካከል የሚገኘው የባቢሌ ዝሆኖች መጠለያ ሙሉ በሙሉ በህገወጥ መንገድ በግለሰቦች መወረሩን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ምክትል ዋና ዳይሬክተር ሰለሞን መኮንን ለሃዱ ገልጸዋል። የአካባቢው አርሶ አደሮች ለእርሻ መሬትና ለግጦሽ በሚል በፓርኩ ህገወጥ ስፍራዎችን እንደሚያከናውኑ የገለጹ ምክትል ዋና ዳይሬክተሩ፣ በዚህም ሳቢያ መጠለያው ከጊዜ ወደ ጊዜ ሙሉ በሙሉ በግለሰቦች ቁጥጥር ስር እየዋለ ስለመሆኑ አስረድተዋል። 2013 ቱሪዝም ሚኒስትር ጋር በመሆን በተደረገ ውይይትና በተሰራ ስራ ከኦሮሚያ ክልል ብቻ በዝሆኖች መጠለያ የሰፈሩ ከ780 በላይ ህገ ወጥ አባወራዎች እንዲወጡ መደረጉን መናገራቸው ተገልጿል። ቪዲዮን ላይክ ላይክ ሼር ሼር አድርጉት። ለዛሬ ምሽት ያቀረብኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ